ሕዝቡን በማሳተፍ የጸጥታ መዋቅሩን የመፈጸም አቅም ማሳደግ መቻሉን የአማራ ክልል ሰላምና ጸጥታ ቢሮ ኃላፊ ዶክተር እሸቱ የሱፍ ተናገሩ። ከህዝቡ ጋር በየደረጃው እየተደረጉ ያሉ ጥልቅ ውይይቶች ተጨባጭ የሰላም ሁኔታን እየፈጠሩ ስለመሆኑም አንስተዋል። አክሊሉ ምንተስኖት በአማራ ክልል ግጭት ባለባቸው አካባቢዎች ህዝቡ ተንቀሳቅሶና ንብረት አፍርቶ መደበኛ ህይወቱን እንዳይመራ ሆኖ ቆይቷል። የትምህርት የጤናና ሌሎች ማህበራዊና ኢኮኖሚያዊ የልማት እንቅስቃሴዎች እንዲሁ ከፍተኛ ጉዳት የደረሰባቸው ናቸው። ከችግሩ ለመውጣት መንግስታዊ ተቋማትንና የጸጥታ መዋቅሩን የመፈጸም አቅም በማሳደግ ክልሉ ወደ ተረጋጋ ሰላም እንዲመጣ እየተሰራ ስለመሆኑ የአማራ ክልል ሰላምና ጸጥታ ቢሮ ኃላፊ ዶክተር እሸቱ የሱፍ ገልጸዋል። ያሳለፍነው ጊዜ በጣም የማይረሳ ጠባሳ ጥሎ ያለፈ ነው። በንብረትም ላይ በሰው ህይወትም ላይ ጉዳት አድርሷል። በጣም ከፍተኛ የሆነ የስነ ልቦና ጉዳትም አድርሷል። የከፋ የሚባለውን ጊዜ ያሳልፈናል ማለት ይቻላል። አሁን ያለንበት ሁኔታ በሁሉም አካባቢዎች፣ በሁሉም ከተማ አስተዳደሮች፣ በሁሉም የገጠር ወረዳዎች ማለት በሚቻልበት ደረጃ አሁን የተረጋጋ ሰላም ወደ መምጣት ላይ ነው የምንገኘው። በየአካባቢ ያሉት የአስተዳደር እርከኖች አመራር የሚሰጥባቸው አካባቢዎች ናቸው። ብዙ ቀበሌዎች፣ ብዙ ወረዳዎች መንግስታዊ አመራር የሚሰጥባቸው አካባቢዎች ናቸው። አሁን በአሁኑ ሰዓት የምናየው የጸጥታ መዋቅራችን እለት በእለት የማድረግ አቅሙ እየጨመረ እያደገ፣ የመፈጸም ብቃቱ እየተሻሻለ የመጣበት ሁኔታ ስላለ ግሬ መትከል ብለን በቀበሌ ላይ ማዕከል አድርገን ወረዳ ላይ ማዕከል አድርገን የጸጥታ ስራውን ወደ ተሻለ ደረጃ ለማምጣት ህዝቡን ባለቤት ለማድረግ በጣም በርካታ ስራዎች እየተሰሩ ነው ያሉት። በተለይ ደግሞ በቅርቡ በክልላችን ያለው የፖለቲካ አመራር አካባቢዎችን ተከፋፍሎ ዞኖችን፣ ወረዳዎችን፣ ቀበሌዎችን ተከፋፍሎ ለህዝብ ውይይቶች እየተደረጉ ምክክር እየተደረገ አሁን ያለው አውዳሚ አስተሳሰብ እንዲቆም የጽንፈኛ ኃይሉ ደግሞ የሚያደርጋቸው ድርጊቶች እንዲቆጠብ እጁን በሰላም እንዲሰጥ እና ለውይይት ራሱን ዝግጁ እንዲያደርግ ለማድረግ በጣም በርካታ የሆኑ የህዝብ ግንኙነትና የፖለቲካ ስራዎች እየተሰሩ ነው ያሉት በክልሉ ቀበሌንና ወረዳን ማዕከል ባደረገ መልኩ በሁሉም አካባቢዎች ከፍተኛ የመንግስት የስራ ኃላፊዎች ከህዝቡ ጋር ጥልቅ ውይይት ማድረጋቸው ከሌላው ጊዜ የተለየ እንደሚያደርገው ቢሮ ኃላፊው ይናገራሉ። የአሁኑ ለየት የሚያደርገው በየአካባቢው የሚካሄዱ ውይይቶችን የመሯቸው ከፍተኛ የክልሉ አመራሮች ናቸው። ከክልሉ ምክትል ርዕሰ መስተዳድር ይጀምራል። ከፓርቲ ኃላፊዎች እና ሌሎችም ከፍተኛ አመራሮች በየአካባቢው የተገኙ ህብረተሰቡን እያወያዩ አቋም እያስያዙ ነው ያሉት። ይሄ ነገር በቃ ይሄ ነገር ልክ አይደለም፣ ይሄ ነገር ስህተት ሰርተናል፣ ይሄ ነገር የታሪክ ጥፋት እየፈጸምን ነው። ከዚህ በኋላ ለአማራ ክልል የሚበጀው በውይይት ችግሮችን በውይይትና በሰላም መፍታት ነው እንጂ ግጭት አውዳሚ ነው። ግጭት ኋላ ቀርነት አስተሳሰብ መገለጫ ነው። ይሄ ነገር መቆም አለበት ብሎ ህብረተሰቡ እየተነሳ ነው። የነዚህ ውይይቶች ያመጡት ለውጥ ምንድነው? ህዝቡ በቃ እንዲል እያደረጉ ነው። የሃይማኖት አባቶች ስራ እየሰሩ ነው። የሀገር ሽማግሌዎች ስራ እየሰሩ ነው። ችግሮችን በውይይትና በሰላማዊ መንገድ ከመፍታት ውጪ ሌላ አማራጭ አለመኖሩን ያነሱት የሰላምና የጸጥታ ቢሮ ኃላፊው፣ ከዚህ ባፈነገጠ መልኩ የኃይል አማራጭን መከተል ግን ውጤቱን የከፋ ያደርገዋል ነው ያሉት። የቆዩበትን የተሳሳተ መንገድ በመተው ወደ ሰላም የሚመጡ ቁጥራቸው እየጨመረ ስለመምጣቱም አንስተዋል። የነበረበትን ሁኔታ ተሳስቻለሁ ያለሁ እያለ በተሳሳተ መንገድ ሂጃለሁ እያለ የያዝኩት አቋም ልክ አይደለም እያለ የአማራ ክልልን አበሳቁ እያለ የአማራ ክልልን አዋርጃለሁ የአማራ ክልልን በድ እያለሁ በስህተት ነው የገባሁት ከአሁን በኋላ ግን ይህን ላለማድረግ እያለ እጁን እየሰጠ ነው። ይሄ ውጤቱ ምንድን ነው? ከውይይት የመጣ ነው ማለት ነው። የክልሉ ከፍተኛ አመራርም የዞን አመራርም በየደረጃ ያለው የወረደ አመራርም ህዝቡ ላይ በሰራው ስራ የተገኘ ውጤት ስለሆነ ውይይቶቹ በጣም ብዙ ነገሮችን አምጥተዋል፣ ውጤትም አምጥተዋል። ህብረተሰቡም ፊቱን እያጠቆረ ነው፣ ፊቱን እየነሳ ነው። በድል አደረሳችሁብኝ፣ ትምህርትን አቋረጣችሁ ጤና አገልግሎት በትክክል እንዳላገኝ እያደረጋችሁኝ ነው። እርዳታ በትክክል እንዳይመጣልኝ የግብርና ግብዓት በትክክል እንዳይመጣልኝ እያደረጋችሁ እንዳይመጣ እያደረጋችሁ ነው። እያስተጓጎላችሁ ነው። የንግድ እንቅስቃሴውን እያስተጓጎላችሁ ነው። የቱሪዝም እንቅስቃሴውን እያስተጓጎላችሁ ነው። ልክ አይደለም፣ ይሄ የስልጣኔ መገለጫ አይደለም እያለ ነው ህዝቡ። ስለዚህ ይሄ ውጤት የመጣው አሁን ባደረግናቸው ውይይቶች ነው ማለት እንችላለን። መንግስት በሰላም እጃቸውን የሚሰጡ ታጣቂዎችን ተቀብለው ወደ መደበኛ ስራቸው እንዲገቡ እገዛ ማድረጉን ይቀጥላል፣ ያሉት ዶክተር እሸቱ ሌሎችም ይህን የሰላም መንገድ እንዲቀበሉ ነው ጥሪ ያቀረቡት።